የተነፋፈቀ ሁሉ የሚገናኝበት ቀን ቅርብ ይሆን? ዛሬ የተነፋፈቀ ስምንት አመት በኋላ ተነፋፍቀን እንደው ለመገናኘት እንደው ተነፋፍቀን ተነፋፍቀን ኖረን ዛሬ ተገናኘን፣ ዛሬ ተገናኘን። የሰው ደስታ የሚያስደስታችሁ ዛሬ ወደ እናት ቤት ጎራ እያላችሁ ደስታዋን ተካፈሉላት ማለት ነው። ሌሎቻችሁም የተነፋፈቃችሁ እህቶች ለመገናኘት ያብቃችሁ። ኢንሻአላ ያው ጥረት ያደረጋችሁ እንግዲህ ያው አዋጁ ወደ አምስት ቀን ተቅሪበን ወደ ስድስት ቀን ተቅሪበን ቀርቶታል። ለመገናኘት መንገድ ላይ ያላችሁ ቶሎ ፈጠን ፈጠን አድርጉትና ለመገናኘት ሞክሩ ማለት ነው። ኢንሻአላ ወደ ተነፋፈቅ ነው። እንሄድ እስኪ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች በእያላችሁበት የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ እርዳት ሁሉ ነገር አይለያችሁ እያልኩኝ ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። የዛሬውማ ይለያል። የዛሬው ይለያል። የዛሬው ይለያል። ዲካሜን ካሜራ እንኳን ራሱ አላበረድኩም ነው የሚባለው። ቀጥታ ወደ እዚህ ነው የመጣሁት ማለት ነው። ደስታዬን እስኪ ለእህቶቼ ላካፍላቸው አልኩኝና ለእነሱም ይጠቅማል። በዛውም ደግሞ ያው የተነፋፈቀ ሲገናኝ ማንም እንግዲህ የማይወድ የለም እና አላህ ሱብሐነ ወተዓላ እተነፋፈቅ ነው ጋር ያገናኘን እህቶቼ ያው በአብዛኞቻችሁ እንግዲህ ተነፋፍቃችሁ ያላችኋላችሁ እንግዲህ ያለ ያገናኛችሁ እላችኋለሁኝ። እስኪ ወዴት ተነፋፈቅ ነው? ዳይንበል ነው ወይስ ደግሞ ትንሽ እናውራ? እንሻላህ። ለማንኛውም ላገ ላሳያችሁ እየተነፋፈቅ ነው ማለት ነው። እንሻላህ እነቅመሞች እዬ ያው እነቅመሞች እዬ ማለት ነው። እነ ቅመሞች ያሰላ ያሰላም ያሰላም እስኪ አብረን አብረን እንጎብኘው ማለት ነው። ወላይኔ ዛሬ ደስ ብሎኛል፣ ሀቂቃ ማለት ነው። አላህ እንደው ደስ ታሸን እንደው እስከ መጨረሻ ያድርግልሽ በሉኝ እና ማለት ነው። እኔ እኮ ባለፈው በቃ እንትኖች ነቅመሞች እየ ማለት በቲክቶክ ኬኩን እየቆረሱ በቃ እየለለኩ የለም ድግስ እየደገሱ ማለት ነው ተገናኝተው፣ እንዴ ምን ምን አስበው ነው እነዚህ እንዴ እንዴ ያልኩኝ የሆነ ብቻ እየተሰማኝ ነበረ ማለት ነውና፣ ምን ሆኖ ነው ነቅመሞች እየ፣ አሁን ለኬክ ምን አስቆረሰ ኬክ አይበላሱ እያልኩ ይገርሞኝ ገርሞኝ አሁን ዛሬ ህጅ ተቀብዬ ስመጣ ማለት ነው እንደዚህ በዚህ በሚያህል እንትን ብሎ ደረጃ ተሰጥቶት ሳገኘው አሃ ለካ ቅመሞች እየውነታቸውን ነው እንዴ አልኩኝና እህቶች እንዲ አፉ በሉኝ እንግዲህ አውስ አልኩኝና እንኳን ኬክና አስባችሁታል እስኪ አስባችሁታል እስኪ ውት ይህን ያህል ደረጃ ተሰጥቶት ማለት ነው

ጀዛ እንጉልክ ኢንሻአላ። ዛሬ እንግዲህ ቅመሞችዬ የእናትን ደስታ ያው እንዴት ተጋሯት ብዬ ወደዚህ ጎራ ብያለሁ ማለት ነው። ሀቂቃ ብዙዎቻችን የምንፈልገው ነው። ሀቅ ለመናገር ብዙዎቻችን እንፈልገዋለን ማለት ነው። ያው ማስፈልጉ እንዳላችሁ ነው፣ በኮመንት አሁን አንድ አንዴ እንደዚህ ኬክ ቆርሰው በቃ የሆነ እንትን አዜማ ተደርጎለት ማለት ነው። አዜማ ተደርጎለት ከዛ እንትን አሁን ይሄ ምንድን ነው? ይሄን ያህል እንትን እያሉ ደግሞ በኮመንት ማለት ነው። ይሄን ያህል ደስ ያስብላል እንዴ? ምናምን የሚሉ ኮመንታተሮች አሉ ማለት ነው። አረ እንዴት ደስ አያስብልም? እንዴት ደስ አያስብልም? ያጀማ ማለት ነው። ያረቢ፣ ያረቢ እንደው እስከ መጨረሻው ያሳምርልን፣ መጨረሻውን ያሳምርልን ነው የሚባለው እና እህቶቼ በዛሁ አጋጣሚ ምክር የምለግሳችሁ ነገር ማለት ነው፣ አሁንም ጀምራችሁ ያላችሁ እህቶች እንዳላችሁ ነው። ገና ያልጨረሳችሁ መንገድ ላይ ያላችሁ ሊያልቅ ግን አምስት ቀን ወይ ስድስት ቀን የሚባል እንትን ዜና አለ። ያው ግን ይቀጥል ይሆናል ነገሩ፣ ይሄ የሚያቆም አይመስለኝም። ምክንያቱም ያው ለመጠቃቀም እየተሰራ ያለ ስለሆነ ማለት ነው። እነቅመሞች እየም እንደገናም ደግሞ እዚህም ያለው ያው ታውቃላችሁ ባልገልጽላችሁ ማለት ነው። ለመጠቃቀም ስለሆነ የሚያቆም አይመስለኝም፣ ይቀጥል ይሆናል ይሄ የተጀመረ ፕሮግራሙ። እስከ ስድስት ወር ነበር የተባለው። አሁን ስድስት ወሩ እንግዲህ ሊጠናቀቅ ቀናቶች ቀሩት፣ ግን ይቀጥላል አሁንም ይቀጥላል። እድሉን ለመጠቀም የምታስቡ እህቶች፣ እስካሁን እድሉን ያላገኛችሁ እፈልገው ነበር፣ የሆነ ችግር አለብኝ፣ እንደዚህ ነበረ፣ እንደዚህ የምትሉም ደግሞ ብዙ የምትቆጩም ልጆች አላችሁ። በዛውም ደግሞ ምን ያደርግልና ለም የምትሉም አላችሁ። የማያደርግላችሁን እንትን አይልም አያካትትም፣ የሚያደርግላችሁን ነው እንጂ ማለት ነው የሚያደርግላችሁ። እህቶቼን ምክር እመለግሳችሁ ነገር አሁን በዚች ባለችው ቀን የጀመራችሁ ቶሎ ብላችሁ ለመጨረስ ሞክሩ። ከፊልም ካሳታገኙ ፕሮሴሱን ጀምራችሁት ከፊል አታችሁ የተቀመጣችሁ ልጆች ስለምትኖሩ ተሯሯጡ። በታማኝ የሚሰሩ ሰዎች ጋር ተሯሯጡ ማለት ነው። ታማኝ ያስፈልጋል። በዚህ ዙሪያ ስትንቀሳቀሱ ታማኝ ሰዎች ያስፈልጋል ማለት ነው። ታማኝ ካልሆኑ አስቸጋሪ ነው ማለት ነው። እና የለፋንበትን ከስረን እንዳንቀር ጥንቃቄ በተሞላበት ሁላችንንም አላህ አላ መጨረሻውን ያሳምርልን። ታማኝ ሰዎች ጋር ተገናኝታችሁ ይህንን እድል ለመጠቀም ሞክሩ። እኔ እስከ ዛሬ ያ ፕሮሴሱን ጀምሬው ወደዚህ ለመምጣት ብዙም እንትን አላልኩም ነበረ ማለት ነው። እና አሁን ከጨረስኩት በኋላ እስኪ ለህቶችም እስኪ ምክርም በዛው ልለግሳቸው የጀመሩም ካሉ ደግሞ ቶሎ ብለው እንዲያፋጥኑ አልኩኝ። ና ይዤው መጣሁ ማለት ነው። ትናንትና ነው ሀቂቃ ያው ተጨርሷል ተብሎ የተነገረ ነበረ። አሁን ዛሬ ተቀብዬ መጣሁኝ ማለት ነው። እና አልሐምዱላ ወሽኩር አላ መጨረሻውን አሳምሮልኝ ደግሞ ያሰብኩትን ነገር እንዳደርግበት በዱዓችሁ እንድታግዙኝ፣ በዛው አጋጣሚ ቅመሞች የየው የቅመሞች ዱዓ ይደርሳል እና ማለት ነው። ያው እድሉን ካልተጠቀምንበት አጥተነውም ኪሳራ ነው የሚሆነው። ብዙ እህቶቻችን እድሉን አግኝተው እድሉን ደግሞ ሳይጠቀሙበት የቀሩ እህቶች አሉ። አሁን በዚህ በስድስት ወሩ ውስጥ ብዙ የተሰሙ ችግሮች አሉ ማለት ነው። እህቶቻችን የሆነ የመዘናጋት ነገር አለብን ከራሴ ጀምሮ፣ የሆነ ዝንጉ እንሆናለን፣ የሆነን ነገር ስናገኝ የሆነ እንዘነጋለን። ምን በምን ላይ ነው ማስከደው መገኘቱን እንጂ ተገኝቶ ደግሞ ምን ጥቅም ላይ እንደሚውል አናቀውም ማለት ነውና፣ ስለዚህ እንድንጠቀምበት ነው። ይሄ ነገር አሁን የወጣልን እንድንጠቀምበት ነው እና ብዙ ጥቅሞች አሉት ይሄ ነገር እዚህ ስራችንን አሁን እንትን ብለን ጉዳያችንን ሳንፈጽም ቶሎ ብለን አለ ፕሮግራም የምንገባ እህቶች ስላለን ያንን ነገር እንዳይሆን ሰበቡን ለማድረስ ይረዳናል፣ ጉዳያችንን እስከምንፈጽም ድረስ። እንደዚሁም ደግሞ ሀደት ብለንም የናፈቁ ቤተሰቦቻችንን አይተን መለስን ብለን ጉዳያችንንም ለመፈጸም ያገለግላል ማለት ነው። ለዚህ ለዚህ ነገር ያገለግልናል እና ብዙዎች እህቶች ምንድን ነው ዝም ብለው አሁን ምሳሌ እዚህ ሀገር ላይ ሲኖር ህጉ ያው ጠበቅ ያለ ነው ታውቃላችሁ። ብዙ እህቶቻችን ብዙ ወንድሞቻችን እየተቸገሩበት ያለ ጉዳይ ነበረ በእስር ቤት አመት ስምንት ወር ሁለት አመት ከዚያም በላይ እስር ቤት የነበሩ ብዙ እናውቃለን። ታመው ራሱ ህመምተኛ ሆነው ራሱ ሁለት ዓመት ታስረው የገቡ እህቶችን እናውቃለን ማለት ነው። ያ የሆነው ምንድን ነው? ይሄ ነገር ስለሌላቸው ነው። ይሄ ነገር ቢኖር ኖሮ ነገራቶች ተፋጥነው፣ ህመምተኛ ሰው ሁለት ዓመት ያህል ታስሮ አይቀመጥም ነበር ማለት ነው። እና ስለዚህ ለህይወታችን ጥሩ ነው ብዬ ነው የማስበው። ለኔ ለራሴ ለደህንነት አሪፍ ነው ብዬ ነው የማስበው። ደግሞ የሌላው አመለካከት ወላሂ አለም እና ስለዚህ ፕሮሴሱን የጀመራችሁ እህቶች እስከዚች ባለችው ቀናት ቶሎ ለማፋጠም ሞክሩ። እንትንም ከይሄም የመጣው እንትን እድልም ከቀጠለም አህለወሳህለን እየሰራችሁ ለማስተካከል ትሞክራላችሁ ማለት ነው። ማሰራት የምትፈልጉ የጀመራችሁ ቶሎ አፋጥኑት፣ አፋጥኑት ትላለች እናታችሁ። እና እስኪ ወደ ጉዳዩ እንሂድና ኢንሻላህ ያው ያስደሰተችኝ ነገር ላሳያችሁ ብዬ ነው። እኔ በበኩሌ መቼም ደስ ብሎኛል፣ ሀቂቀተም ማለት ነው።

እኔ ደስ ብሎኛል። መቼ ማለት ነው እህቶቼ፣ እንግዲህ የሰው ደስታ የሚያስደስታቸው ተደሰቱልኝ ማለት ነው። እኔ እኮ እህቶቼ እንደ ኬክ እኮ እየቆረሱለት ነበረ። እስኪ እኔ የማዘጋጅለት አለው። እንግዳውስ ይህን ያህልማ እንደ ደረጃ ተሰጥቶት የቢላ አሌይኩም። አሁን እንግዲ አስባችሁታል፣ እና ኢንሻላህ እንደ ዲካ ደክሞኝ ነበር፣ ሀቂቀተን ስዞር ስዞር ነበር ሌላም ጉዳይ ነበረብኝ እና በዛው እግር ሙንገድ በእግር ሙንገድ ብዬ ከዛ ስዞር ስዞር ቆይቼ ደክሞኝ ሞኝ ራሱ ዲካሜን እንኳን አላንትን አላልኩም ማለት ነው። እና እንግዲህ እውት እንግዲህ ቅመሞች እዬ ማለት ነው። እና ስለዚህ በዛው አጋጣሚም ደግሞ ያው ቀደም ብዬም ተናግሬ ያለሁኝ የሆነ አልባሌ ቦታ አትገኙ እህቶች፣ ይሄ ተያዘ ማለት ከማያስፈልጉ ነገሮች ያድንናል ማለት አይደለም፣ ይህ አለም ማለት እንደውም። እስከዛሬ ህጋዊ ሳንሆን የኖርነውን አሁን ይህንን ይዘን ደግሞ በጣም ጥንቃቄ ያስፈልጋል። አሁን እንትን እያወቁ ከማጥፋትና ሳያውቁ ማጥፋት ይለያያል፣ ይሄ ሁለቱ ይለያያል አደለም? እና ስለዚህ እያወቃችሁ የምታጠፉት ሳታቁ የምታጠፉትና እያወቃችሁ የምታጠፉት ነገር ልዩነት አለው ከባድ ጉዳት አለውና ስለዚህ መጠንቀቅ ያስፈልገናል ማለት ነው። እኔ መካሪ ሁኝ ሳይሆን ራስ በራሳችን እየታጠፋ ስታው እናንተም ደግሞ እናት፣ ይሄ ነገር ጥሩ አይደለም ብላችሁ የምትሉ ነገር ነው። እኔም ደግሞ እህቶችም ደግሞ የማያስፈልግ ነገር ሲያረጉ ደግሞ አላ አይሄ አያስፈልግም ብዬ ማለት ግዴታችን ነው ማለት ነው። ራስ በራሳችን እየተመካከርን ወደፊት መጓዝ ይኖርብናል። ምንድን ነው ባለፈው የተከሰተው? ምንድን ነው ይህንን እንዳስወጡ ማለት ነው። ቀጥታ እህቶቻችን ምንድን ነው ከስራ እየወጡና የሆነ የማያስፈልግ ቦታ ነበረ እየተገኙ ብዙ እህቶች እስር ቤት ገብተዋል። ይህ ብዙ ወንድሞቻችን ያው እያስተላለፉት ነበረ። ረህቶቻችን ይደብራል እንደዚህ አትሆኑ ጥሩ አይደለም እያሉ ወንድሞቻችን ሸርሸር እያደረጉት ነበረ ማለት ነው። እና ይህን ያዝን ማለት የማያስፈልግ ነገር ስሩ ማለት ሳይሆን የሚያስፈልግ ነገር ከዛ ከበፊቱ የተሻለ ነገር ስሩበት ተብሎ ነው ይሄ ነገር የመጣው እንጂ እንድንጠቀምበት እንጂ እንድንጎዳበት አይደለም። እና ስለዚህ እህቶቼ የማይሆን ቦታ ላይ አትሆኑ፣ የራሳችሁ የሆነ ነገር እስከምትፈጥሩበት እዛችሁ እንትን አየጋ ማለት ነው ቁፍ ድድ ብላችሁ ስሩ። እና ከዛ በኋላ ደግሞ የሚያስፈልገውን ስቴፕ በስቴፕ እያረጋችሁ ለመስራት ሞክሩ። የማያስፈልግ ቦታ አትዋሉ፣ የማያስፈልግ ቦታ አትዋሉ። ኬክ መቁረስ ካስፈለገ ኬኩንም ማለት ነው፣ እረፍት ቤት፣ እጃዛ ቤት አለ እጃዛ ቤት አለ እጃዛችሁ ቤት በስነ ስርዓት እህቶቻችሁ ጋር ኬካችሁን ቁርስ ታርጋችሁ ቡናችሁን ፍልት ታርጋችሁ ደስታችሁን መግለጽ ትችላላችሁ። እስትራሃ በስትራሃ እንዴ። ይሄ ድምር ድምር የሆነ ኬክ ኮታቁ የተቆረሰ ማለት ነው አዜማ ተደርጎ ለሰርግ በሉት ማለት ነው። ሰርግ ይሄ ይገባዋል፣ መገባት ይገባዋል ግን ስነ ስርዓቱን በጠበቀ መልኩ ለማለት ፈልጌ ነው እንጂ ችግር የለውም። ይህ እኮ መደሰት ዲናችንም እኮ ችግር የለውም። እንትን ባላለ መልኩ ማለት ነው፣ ያኔ ህግ ወጥ ባልሆነ መልኩ ችግር የለውም ማለት ነው። እና እህቶቼ እና ስለዝግ ደግሞ ምንድን ያሳቀኝ ኮመንት ማለት ነው እንዴ ተገልጣችሁ ሁዱ የሚል ነበር እንዴ። ይሄ አጀንዳው እንትን ያለው ይሄ ፕሮሴስ ሲጀመር ተገልጣችሁ ሁዱ የሚል እኮ አይደለም የሚል እያስገረመኝም እንትን ያለኝም ነውእና ምንድነው፣ እህቶቻችን በፊት ሀቂቃ ነን ሙስሊም ሆነው ራሱ አለባበሳቸው ልክ እንደ ሙስሊም ሆነው ነው የሚወጡት እዛ ሀገር ማለት ነው፣ ምክንያቱም ህጉ ስለሆነ አሁን ላይ ግን የኛ ልጆች ምን አደረጉ መሰላችሁ? ይችን ስለያዙ ብቻ አባያቸውን ከፍተው በሱሪ በታይት፣ በቁምጣ አባያውን ከላይ ለበሱ፣ አባያውን ከፈቱ፣ በቁምጣ ሆነው ብዙ እህቶች በቲክቶክ እየተለቀቁ ነበረ ማለት ነው። እና ብዙ ችግር አለ፣ ጥሩ አይደለም እንደዚህ መሆኑ። ያው አላህ እንግዲህ ከክፉ ነገር ይሰውረን ነው የምለው። አላህ ከመሳሳት ይጠብቀን። እኔ ፍጹም ነኝ እያልኩኝ ሳይሆን መጠንቀቂያ ያለብንን የማናቀውን ነገር ለመስተዋወስ ያህል ነው እና ያው ዛሬ እንግዲህ ያው እንግዲህ ይሄ ነው እንግዲህ መብሩክ መብሩክ በሏት። የእናት ቤተሰቦች ማለት ነው መብሩክ በሉ እና አልሐምዱላ ወሽኩር እኔ ደስ ብሎኛል። አላህ ወንድሜንም አላህ ጀዛውን ይክፈልልኝ ከላይ ከታች ብሎ እንዳልቀ አድርጎልኛል ማለት ነው። በዛው አጋጣሚም ለወንድሜም ዱዓ አድርጉለት። አላህ ታማኝ ታማኝ ወንድሞችን ይስጣችሁ፣ ይስጠን። ታማኝ መሆን ከባድ ነው። ታማኝ መሆን የታደሉት እንጂ ያልታደሉት አያገኙትም። እና ብዙ እህቶቻችንም እንትን የከሰሩ እህቶች አሉ፣ ገንዘብ ከገንዘባቸው ሳይሆኑ ብዙ እህቶች የከሰሩ አሉ ማለት ነው። በዚሁ አጋጣሚም ጥንቃቄ ማድረግ ይኖርብናል። የሆነ ነገር ሲመጣ በዛ በነገር ላይ ቸኩለን መግባት ሳይሆን ምንድን ነው ይሄ ነገር ብለን ረጋ ብለን መስራት አለብን ማለት ነው። ስንቻኮል የሆነ ኪሳራ ላይ ነው የምንወድቀው። የሆነ መቻኮል ያኔ ለሁሉም ነገር እንትን ረጋ ማለት ያስፈልጋል። የምንቸኩልበት ነገር አለ ቸኩለን ደግሞ ለጉዳት የሚያዳርገንን ነገር አለመቸኮል ነው የሚያስፈልገው። እና አይበቃኝም። ኧረ ዛሬ የዛሬውማ ይለያል። ወላሂ እና ኢንሻላህ ይህንን ይመስላል ዛሬ እና በዚህ ይህንን በመሰለ አያምርም በጣም ያምራል። እኔ አምሮኛል። እና ማአሰላማህ ባይ በዙ አጋጣሚም ደግሞ ሌላም ደስ ብሎኛል ዛሬ ወንድማችን አኗርም ኢንሻአላ በሱ ሌላ ቪዲዮ እሰራለሁ ማለት ነው። ኢንሻአላ ቅድም ልሰራ ፈልጌ ወላሂ ሳይመቻችል ሊቀርብ ያው፣ ስዞር ስለነበር የቆየሁት ሀገሩ ገብቷል። በዙ አጋጣሚ ስትጠይቁኝ የነበራችሁ